ጤና ይስጥልን እንደምናላችሁ፣ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናምባቸው አብሬያችሁ ቆያለሁ። በቅድሚያም አርሶ አደሮች ከተረጅነት ለመላቀቅ አትክልትና ፍራፍሬዎችን በማልማት እያሳዩት ያለው ጥረት ተግባራዊ ለውጥ እያመጣ መሆኑን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። ምክትል ርዕሰ መስተዳደሩና ሌሎች የክልሉና የብሔረሰብ አስተዳደሩ ከፍተኛ የስራ ኃላፊዎች በኦሮሞ ብሔረሰብ አስተዳደር ባቲ ወረዳ በክላስተር እየለማ ያለ የአትክልትና ፍራፍሬ ልማትን ተዘዋውሮ ተመልክተዋል። አንተነጸጋዬ በኦሮሞ ብሔረሰብ አስተዳደር ባቴ ወረዳ ባለፉት ዓመታት ማንጎም በክላስተር የማልማት ስራ ውጤት እያመጣ መሆኑ ተመላክቷል። በወረዳው ማንጎ በክላስተር ከሚለማባቸው መካከል የጨቆርቴና ሀጦ ቀበሌ አርሶ አደሮች የአትክልትና ፍራፍሬ ልማትን ጠንክረው በመተግበራቸው ተጠቃሚ መሆናቸውን ላሚኮ ተናግረዋል። በሬም እየሸጥን መንግስትም እየገደፈን ሞተር ምናምን ሲሰጥን ራባል ኤችዲቢ ትባላለች። አንድ ሺ አራት መቶ እንትናት እሷን መምጥተን እዚህ ማቆር መንግስት ሰጠን። ያንን የሰጠን ጊዜ ዝህ አስገብተን እሷን በሷ ዝህ እያመጣን ሌሊት እዚህ እናስገባለን። ከዛ እንደገና ከእሷ ላይ ደግሞ ወደ ታች እያጠጣን እየተጠቀምን ነው። ከአንድ መንጎ ላይ ወደ አምሳ ሺ ብር መቶ ምናምኑም እያደረግን እየሸጥ ነው አለን። ሴፍትነት ዋን ተጠቀመት ቶረይፎ ቀደም ባለው ጊዜ ኑሮዬን በእለት እርዳታ ነበር የምገፋው አሁን ላይ መስኖን በመጠቀም የተለያዩ አትክልትና ፍራፍሬዎችን በማልማት ኑሮዬን አሻሽ ያለው ከተረጂነትም ተላቅቄ የምግብ ዋስትናዬን በማሳየ አረጋግጫለሁ። አርሶ አደሮቹ በስራቸው አበረታች ውጤት ቢኖራቸውም የበለጠ ውጤታማ ለመሆን እንቅፋት የሆኑባቸው ጉዳዮች እንዲፈቱላቸውም ጠይቀዋል። አንደኛ ማቆር የለንም። እቺ አንድ ማቆር አሁን እዚህ ያለችው ይህን ወዲያ ማዶ ወዲህ ማዶ የምንታወቱን በእሷው ነው መጠቀም ያዝ ነው ሌሊት ከዛ እዚህ እናስገባለን እንደ እንደገና ከዚህ ደግሞ ቀን ወዴታችን እናጠጣለን። ይሄ የምንጠጣው አሁን እያጠራቀምን ነው። በሽታችሁ ብሎ መንጎ ላይ ይሄ ዚ ላይ የለም እንጂ አልፎ አልፎ እኔ ላይም የለም። አልፎ አልፎ ላኪን አለ መድኃኒትም አልተገኘም። ብርቱካንና እሱ እያበላሸብን ስለ የሄደበት ያለ ነው የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በተያዘው በጀት ዓመት በባቴ ወረዳ ከ800 ሄክታር በላይ መሬት በማንጎ ክላስተር እየለማ መሆኑን ገልጸው ስራውን በዞን ደረጃ ለማስፋት እንደሚሰራም አመላክተዋል። አትክልትና ፍራፍሬ ላይ ከሰራን ዘላቂ የሆነ ኢኮኖሚያችንን ማረጋገጥ እንደሚቻል በየትኛውም አካባቢ ደግሞ የተራቆቱ መሬቶችን በተለይ ቆላቆላማ አካባቢዎችን መሬት አገልግሎት መስጠት እንደሚቻል ጭምር መሬትን በማከም መሬትን በአዲስ ሁኔታ በዚህ ሁኔታ ማልማት እንደሚያስችል ሌሰን የተወሰደበት እና ቀጣይ ለዞናችንም ለክልላችንም እንደ ሀገርም ጭምር በጥሩ ሁኔታ አስተማሪ የሆነ ስራ እየሰሩ ነው ያሉት በአርሶ አደሮች የሚነሱ ጥያቄዎችን ለመፍታት በትኩረት እንደሚሰራ ዋና አስተዳዳሪው ገልጸዋል ውሀን በአግባቡ ለመጠቀም ውሀን በቁጠባ ለመጠቀም ተደራሽ ለማድረግም ጭምር የሚያነሷቸው ጉዳዮች አሉ ይሄ በዞን መንግስት በክልል መንግስት በየደረጃ ባለው ካቢኔ አባላትና ወይም አመራር ምላሽ እንደሚሰጥበት ነው። ከወዲሁ ማንሳት ፈልገው በወረዳው በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ የተከናወኑ ተግባራት አበረታች ናቸው ያሉት ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የተመለከትነው የአትክልትና ፍራፍሬ ልማትም ተረጅነትን በመቀነስ ምርታማነትን ለማሳደግ የምናደርገው ትግል ተግባራዊ ለውጥ እያመጣ መሆኑን ማሳያ ነው ሲሉ ገልጸዋል። በአርሶ አደሮች መልማት ብቻ ሳይሆን በተለይ ጨቆርት ላይ ያየ ነው የአርሶ አደር ማሳ የሴፍቲ ኔት ተጠቃሚ የነበረ የሴፍቲ ኔት ረጅ የነበረ አርሶ አደር አሁን ወደ አንድ ሄክታር የሚሆን የማንጎ እርሻ ላይ ማንጎ በማልማት አንድ ዛፍ ከአስር ሺ እስከ መቶ ሰማኒያ ሺ ብር ገቢ እያገኙበት ያለ ሁኔታ ነው የተመለከት ነው ይሄ ማለት ወደ ምርታማነት ሽግግር በማድረግ በአርሶ አደር ደረጃ እንደ ሀገር የሀገር ሉዓላዊነት እና ነጻነት ለማስጠበቅ በምናደርገው ትግል ላይ ተግባራዊ ለውጥ እየመጣ እንዳለ በእነዚህ በሁለት የባቴ ወረዳ ቀበሌዎች ማረጋገጥ ችለናል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝና ሌሎችም ከፍተኛ የስራ ኃላፊዎች በኦሮሞ ብሔረሰብ አስተዳደር ባቴ ወረዳ በክላስተር እየለማ ያለ የአትክልትና ፍራፍሬ ልማትን ተዘዋውሮ ጎብኝተዋል። በበጋ መስኖ ስንዴ የምግብ ዋስትናቸውን ለማረጋገጥ እየሰሩ መሆኑን የመቅደላ ወረዳ አርሶ አደሮች ተናገሩ። የወረዳው ግብርና ጽህፈት ቤት በበጋ መስኖ የታየውን ውጤት በሌሎች የግብርና ዘርፎች ለማስፋት እንደሚሰራም ገልጿል። መረጃውን ያደረሰን የወረዳው የመንግስት ኮሚኒኬሽን ነው። አበሻንን ላይ እንደሚከተሉ ያቀርበዋል። የመቅደላ ወረዳ አርሶ አደሮች መስኖን በመጠቀም የተለያዩ አትክልትና ፍራፍሬዎችን የማልማትና የመጠቀም ልምድ አላቸው። በተለይ ከቅርብ ዓመታት ወዲህ በስፋት ተግባራዊ እየተደረገ ያለውን የበጋ መስኖ ስንዴን በኩታ ጎጠን በማልማት ተጠቃሚነታቸውን የበለጠ ማሳደግ መቻላቸውን አርሶ አደሮቹ ይናገራሉ። በባለፉት በቆዩት ዓመታቶች በድንች፣ በሽንኩርት በተለያዩ አትክልትና ፍራፍሬ ይጠቀም ነበር አርሶ አደሩ። ከዛን ወዲህ በስንዴ ክላስተር ተዞረ ወዲ አንዲያ አትክልትና ፍራፍሬ ይበልጥ በጣም አርሶ አደሩ የመስኖ ተጠቃሚው ውጤታማ እየሆነ ያለ መሆኑን ነው የምገልጸው። በስንዴ ልማት ከዞረ ወዲህ እኛም እንጠቀማለን፣ ወረዳችንም እየጠቀምን ነው። ገለባ እንሸጣለን ስንዴ እንሸጣለን። በወረዳው የበጋ መስኖ ስንዴን ውጤታማ ለማድረግ የተለያዩ ስራዎች መሰራታቸውን የሚናገሩት በወረዳው የአትክልትና ፍራፍሬ ልማት ቡድን መሪ አማልክት አሰፋና፣ የግብርና ጽሕፈት ቤት ምክትል ኃላፊ ብርሃን ተፈራ፣ ከአርሶ አደሮቹ ጋር በተለይ ከሴቶቹ ጋር የተፈጠረው ተግባቦት ውጤታማ እንዳደረገው ያስረዳሉ። ከቀበሌ መዋቅሩ ጋር፣ ከመስኖ ኮሚቴዎች ጋር፣ ከተጠቃሚ ማህበረሰቦች ጋር እና ተጠቅላላ መስኖ ከሚያለማው ማህበረሰብ ጋር ሰፊ የሆነ የመተግባቦት ስራ ከሰራን በኋላ በዚህ ረገድ በመስራት የተሻለ ውጤት ያመጣንበትና ና ህዝቡ ከዚህ ተጠቃሚ ያደረግንበት አመት ነው ማለት ይቻላል። በዚህ ስንዴ ላይ ከፍተኛ ለውጥ እንዲመጣና ቤተሰቦቻቸውን ወጣት ልጆቻቸውን፣ አባወራዎቻቸውን አሳምነው ይሄ ምርት እንዲመረት የማድረግ ስራ የነበረበት እናቶች ላይ ነው ሴቶች ላይ ከፍተኛ ሚና የነበረበት ሁኔታ ነው ያለው። የመቅደላ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሰይድ አደም የዘንድሮ የበጋ መስኖ ስንዴ ልማት በሁሉም ቀበሌዎች ያሉ የግብርና ጸጋዎችን በመጠቀም የአርሶ አደሮችን የምግብ ዋስትና ለማረጋገጥ ተሞክሮ የሚወሰድበት መሆኑን ገልጸዋል። ባለሙያችን የሰብል ልማት ስልጠና ሰልጥኖ በዛ ማግስት በዚህ ልክ ይህንን የልምድ ልውውጥ ለመውሰድ ለመምጣቱ በተግባር ምን ያክል መፈጸም እንደሚቻል የሚያሳይ አቅም ነው ማለት ነው። በዛ ልክ ባለሙያችንም መያዝ ያለባችሁ ነገር ይህንን ማድረግ ይቻላል የሚለውን ነገር በየቀበሌያችን ሁላችንም መፈጸም የምንችልበትን እድል መፍጠር አለብን ማለት ነው። በደሴ ከተማ ለሚገኙ ሁለት ትምህርት ቤቶች 13 ሚሊየን ብር የሚገመት የኮምፒውተርና ነጻ የኢንተርኔት ድጋፍ ማድረጉን ሳፋሪኮም ኢትዮጵያ አስታወቀ። ድጋፉ የመማር ማስተማር ሂደቱን ለማሳለጥ እንደሚረዳ የየትምህርት ቤቶቹ ርዕሰ መምህራን ተናግረዋል። ከድራኔ ሳፋሪኮም ኢትዮጵያ በደሴ ከተማ ለሁለት ትምህርት ቤቶች የኮምፒውተርና የስድስት ወር የነጻ ኢንተርኔት ድጋፍ አድርጓል። የሳፋሪኮም ኢትዮጵያ የክልሎች የውጭ ጉዳይ ኃላፊ ሲሳይ ዘርይሁን ሲሆን ድርጅቱ በደሴ ከተማ ለሚገኙ ለሆጤና ለመምህር አካል ወልድ ሁለተኛ ደረጃ ትምህርት ቤቶች 13 ሚሊየን ብር የሚገመት የኮምፒውተርና የኢንተርኔት ድጋፍ አድርጓል ነው ያሉት። ደሴ ላይ ያደረግነው ድጋፍ የ20 ኮምፒውተሮች ዴስክቶፖችና አራት ራውተሮች እንዲሁም የስድስት ወር ነጻ ኢንተርኔት ለሁለቱ የሁለተኛ ደረጃ ትምህርት ቤቶች ያደረግነው ድጋፍ ነው። ጠቅላላ ድጋፉም የአንድ ነጥብ ሶስት ሚሊየን ኢትዮጵያ ብር የሚሆን ነው ማለት ነው። የኮምፒውተሮቹ፣ የራውተሮቹ ና የዳታው አንድ ላይ። የሁጤ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ጌታቸው መከተና የመምህር አካል ወልድ ትምህርት ቤት ምክትል ርዕሰ መምህር አንድ አርጊያ ፍሬ በሳፋሪኮም ኢትዮጵያ ለትምህርት ቤቶቹ የተደረገው ድጋፍ በዲጂታል ዘመን አስፈላጊ የሆነና የትምህርት ቤቶቹን የኮምፒውተር እጥረት የሚያቃልል እንደሆነ ገልጸዋል። ትምህርት ቤታችን ከህወሀት ወረራ በኋላ በርካታ ኮምፒውተሮችን አጥቷል። ከዚያ በኋላ ይህ ነው የሚባል ድጋፍ አላገኘም። ይሄ የመጀመሪያው ድጋፍ በአይነት መንግስታዊ ካልሆኑ ድርጅቶች የተገኘ ድጋፍ በመሆኑ የአይሲቲ ክፍል መማሪያ ክፍል ላይ ከፍተኛ የሆነ አስተዋጽኦ አለው። በተለይም አሁን ዘመኑ የቴክኖሎጂ ከመሆኑ ጋር ተያይዞ ተማሪዎች መማር ማስተማሩን በቴክኖሎጂ የተደገፈ አድርገው እንዲማሩ ከፍተኛ የሆነ አስተዋጽኦ አለው። ተቋማችን ኤግዛም ሴንተር ነው፣ ለሀገር አቀፍ ፈተናና ለዛ ልምምድ መልካም ነገር ነው ብለን እናስባለን። ለተማሪዎቻችን ለ12ተኛ ክፍል በተለይ መልካም አጋጣሚ ነው ብለን የምንወስድበት ሁኔታ ነው ያለው። የሳፋሪኮም ዋና ስራ አስፈጻሚ ዊም ቫን ሄልፑት ዘመኑ የዲጂታል ዘመን በመሆኑ ተማሪዎች ከዘመኑ ቴክኖሎጂ ጋር እንዲተዋወቁና ክህሎታቸውን እንዲያሳድጉ ድጋፉ ከፍተኛ ፋይዳ እንዳለው ተናግረዋል። ለማህበረሰቡ የድምፅና የኢንተርኔት አገልግሎት እናቀርባለን። በዚህ ምክንያት የማህበረሰብ አገልግሎት አካል የሆነ የላፕቶፕ የዴስክቶፕ ኮምፒውተር በደሴና በኮምቦልቻ ከተማ ለሚገኙ ትምህርት ቤቶች አበርክተናል። ይህ ድጋፍ ተማሪዎች የወደፊቱን ዲጂታል ዓለም እንዲተዋወቁ በማድረግ በተማሪዎች ላይ በጎ ተጽዕኖ ይኖረዋል ብለን እናምናለን። ከድጋፉ በተጨማሪ የሳፋሪኮም የስራ ኃላፊዎች ከደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ጋር ተወያይተዋል። ዘጠነኛው የመላ አማራ ጨዋታዎች ስኬታማ እንዲሆን የበኩላቸው ሚና እየተወጡ መሆኑን በጎ ፈቃደኛ ወጣቶች ተናገሩ። ለዘጠነኛው የመላ አማራ ጨዋታ ስኬታማነት የከተማ ወጣቶች እያበረከቱት ላለው አስተዋጽኦ የአማራ ክልል ወጣቶችና ስፖርት ቢሮ ምስጋና አቅርበዋል። ተመስገን አሰፋ ተጨማሪ ዘገባ አለው። ከግንቦት ሶስት ጀምሮ በደሴ ከተማ አዘጋጅነት እየተካሄደ ያለው ዘጠነኛው የመላው አማራ ጨዋታዎች በድምቀት ቀጥሏል ፕሮግራሙ ከጅማሬው እስካሁን ድረስ ፍጹም ሰላም የሆነ የቀጠለ ሲሆን ለዚህ ስኬት ደግሞ ማህበረሰቡ እያደረገ ካለው አስተዋጽኦ ባሻገር የከተማዋ በጎ ፈቃደኛ ወጣቶችም ሚናቸው ከፍ ያለ ነው ንግዶቻችንም ቦታም እየጠቆሙ አልጋ የሚይዙም ከሆነ አልጋቸውን እያስያዝ የሚፈልጉትን ነገር እያቀረምላቸው የተለያዩ አገልግሎት ከነሱ ጋር እያደረግን ነው። የተለያዩ እንክብካቤዎችንም እየሰራ ነው። እንግዶች እዚህ በመምጣቱና ዝግጅቱ በመካሄዱ በጣም ደስተኞች ናት። እንግዶችን አቀባበልና ምንም አይነት ችግር እንዳይደርስባቸው እንግዶችን ተቀብለን በአግባቡ አስገብተን በአግባቡ ተጠቅመው ሀገራችን ሰላም መሆኑን አረጋግጠው እንዲሄዱልን በሆቴልም ሆነ እዚህ በሚጠቀሙት እንትኖች በጎ ፈቃድ ዝግጅቶችን እናደርጋለን። የቤትም አለ የውጭም፣ በሜዳም ላይ ያለው በተለያዩ ቦታዎች ተከፋፍለን በበጎ ፍቃድ እየሰራን ነው። ስራችን ከሌኖ ከሌኖ አይልም አለማዳላል፣ በገለልተኝነት ሁሉንም ስፖርት በአንድ አይነት ሁሉንም ተጫዋች በአንድ አይነት አድርገን እየሰራን እንገኛለን። ከተጀመረበት ወቅት ጀምሮ እስካሁን ድረስ በበጎ ፍቃድ እየሰራን ነው። በሜዳ ላይ ለሚፈጠር ማንኛውም ጉዳት የመጀመሪያ ደረጃ ሕክምና በመስጠት ረገድም የበጎ ፈቃደኛ ወጣቶቹ ተሳትፎ እየታየበት ነው። የመጀመሪያ ሕክምና እርዳታ ነው የምንሰጠው አገልግሎት ስፖርታዊ ሜዳ ላይ የሚያጋጥሙትን ጉዳቶች ወደ ህክምና እስከሚደርሱ ድረስ የመጀመሪያ ህክምና አገልግሎት እንሰጣለን። እዚሁ ላይ ደግሞ ህክምና አገልግሎት ሰጥተናቸው የሚሄዱትን ደግሞ ወደ ሜዳ እናስገባለን ማለት ነው። እስካሁን ጥሩ ነው። ያው ውድድሮቹ የተለያየ ቦታዎች ናቸው ያሉት። ያሉትን ቮለንተሮች በማከፋፈል እቃዎችን፣ ማቴሪያሎችን በማሟላት አገልግሎት እየሰጠን እንገኛለን። ማህበረሰቡ በስነ ስርዓት በደስታ በፍቅር ነው የተቀበላቸው። ምንም ማግኘት ወገንተኝነት የለውም። እኛም በሰብአዊነት በሰላም በፍቅር እያገለገልናቸው ናቸው ነው። የደሴ ከተማ ወጣቶችና ስፖርት መምሪያ የወጣቶች ዘርፍ ቡድን መሪ የህይስ ኃይሉ ከተማ አስተዳደሩ በጎ ፈቃደኛ ወጣቶችን በማሰማራት ውድድሩ ውጤታማ እንዲሆን ማድረጉን ገልጸዋል። እንግዶች ከደሴ ከገቡበት ጀምሮ ማረፊያ ቦታዎችን በማሳየት እቃ በመጓጓዝ የሚፈልጉትን አካባቢ በማሳየት ነው የተጀመረው። ከ250 በላይ ወጣቶች ተሰማርተው ጨዋታው ሰላማዊ ሆኖ እንዲጠናቀቅ የማድረግ ስራዎችን፣ የተጫዋቾች ሲጎዱ ሕክምና እንዲያገኙ የማድረግ ዳኞች፣ አሰልጣኞችን በመደገፍ እቃዎችን፣ ወንበሮችን፣ ጠረጴዛዎችን በጉልበት የሚሰሩ ስራዎችን በማስተባበርና በእንትን በማለት በኩል ከፍተኛ ስራ ሲሰሩ ነው የቆዩት። ውድድሩ በከተማዋ መካሄዱ በሁሉም ዘርፎች ጠቀሜታው ከፍተኛ እንደሆነ የገለጹት አቶ ይሄይስ፣ ማህበረሰቡም ዝግጅቱ በሰላም እንዲካሄድ የተለመደውን ትብብር እያደረገ እንደሆነ ተናግረዋል። ፕሮግራሙን ስናስብ ከተማችንን የምንሸጥበት ከተማችንን ኢሜጅ የምንገነባበት የወሎዬነት ሴቶቻችን ሌሎች የምናስተዋውቅበት ነው በሚል ተጋብተን የገባ ነው። በዚህ ደረጃ እንግዲህ የከተማችንን ኢሜጅ የገነባንበት ወጣትነት ሲባል ትኩስ ኃይል ነው ያላቸውን ጊዜ፣ ገንዘብ፣ ጉልበት ለማህበረሰባቸው አገልግሎት በመስጠት እንግዲህ አስተዋጽኦ ያደርጉበት ፕሮግራም ነው ብዬ ነው የሚወስደው። ለዘጠነኛው የመላማራ ጨዋታ ስኬታማነት የበጎ ፈቃደኞች ተሳትፎ ጉልህ መሆኑን የጠቀሱት ደግሞ በአማራ ክልል ወጣቶችና ስፖርት ቢሮ የበጎ ፈቃድ አገልግሎት አስተባባሪ አቶ አለምነው ጌታሁን ናቸው። የሰጠውም ስራና አጠቃላይ ሰላም ለማስከበር የጸጥታ አካላት ብቻ ሚናቸው መወጣት አይችሉምና እዚህ ያሉት የተወጣጡት በተለይ የበጎ ፈቃድ እንደምታያቸው በተለያዩ ቦታዎች ላይ አንጸባራቂ ልብሳቸውን ለብሰው አጠቃላይ ስፖርተኛው በሰላማዊ መልኩ ተጀምሮ በሰላም ክ እንዲጠናቀቅ ላይ የበጎ ፈቃድ ሰጪዎች ሚናቸው በጣም የጎላ ነው። ስፖርቱ በሰላም ተጀምሮ በሰላም እንዲጠናቀቅ የበጎ ፈቃድ ሰጪዎች ሚና በጣም የጎላ ነው። የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያስተናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አባቸው ነበርኩ። ጤና ይስጥልን።